ምርጥ አስር በመዲናችን አዲስ አበባ የሚገኙ የቅንጦት ሬስቶራንቶች በሀገራችን ኢትዮጵያ በኢኮኖሚ ከፍተኛ እድገት ካሳዩ ከተለያዩ ዘርፎች መካከል የሆቴል ቱሪዝም ዘርፍ በዋናነት ተጠቃሽ ነው። ለዚህ እድገትም ከፍተኛ አስተዋጽኦ ያደረገው ደግሞ የሆቴሎችና ሪዞርቶች ቁጥር ከእለት ወደ እለት በመጨመሩ እንዲሁም በሚያስገርሙ የህንፃ ዲዛይኖች ተሰርተው መታየታቸው ነው። ታዲያም አሁን አሁን በተለይ በከተማችን አዲስ አበባ የተለያዩ ውድና ቅንጡ ሆቴሎችና ሬስቶራንቶች በብዛት በሚባል ደረጃ ዓለም አቀፍ ይዘት ኖሯቸው ተሰርተው አገልግሎት እየሰጡ ነው። በመሆኑም ታዲያ እኛም በዛሬው መሰናዷችን በከተማችን አሉ የሚባሉ ትልልቅ ሬስቶራንቶችን በደረጃ የምናስቃኛችሁናል። ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አስረኛ ካስካራ ካፌ እና ኮክቴክ ሬስቶራንት በመጀመሪያ በዚህ ዝር በአስረኛ ደረጃ ላይ የምናገኘው ይህ የከተማችን የቅንጦት ሬስቶራንት ነው። ለተጠቃሚዎች እጅግ የሚያምር አገልግሎቶች የሚሰጥበት ሲሆን በዚህ ሬስቶራንት ከሚቀርቡ ጣፋጭ ምግቦች መካከል የአይብ ኬክ አንዱ ነው። ይህ የቅንጦት ሬስቶራንት መቀመጫውን በመስቀል አደባባይ ሀያት ሬጀንሲ ሆቴል አካባቢ ያደረገ ሲሆን ውስጡም በተለያዩ ቀለማትና እጽዋቶች ያሸበረቀ ነው። ሬስቶራንቱ በክላሲክ ሙዚቃዎች ታጅበው ንጹሕ አየርን እንዲኮመኩሙ የሚጋብዝ ነው። ዘጠነኛ ጉስቶ ሬስቶራንት። በዘጠነኛ ደረጃ ላይ የምናገኘው ይህ የምትመለከቱት እጅግ ማራኪ የሆነ ጉስቶ ሬስቶራንት ነው። ይህ የቅንጦት ሬስቶራንት ወደ ቸርችል በሚወስደው መንገድ ሰንጋተራ ላይ ትራኮን ታወር ላይ የሚገኝ ነው። በዚህ ሬስቶራንት ውስጥ በተለይ ደግሞ ችክንና ፒዛ በይበልጥ የሚታወቅ ሲሆን ይህ ሬስቶራንት የተለያዩ ጣፋጭ ምግቦችን በማቅረቡም ይታወቃል። ይህ ብቻምታዊ ሬስቶራንቱ የተለያዩ መጠጦችን የሚያቀርብ ሲሆን በልዩ መስተንግዶውም የተመሰገነ ነው። ስምንተኛ ካተኛ ሬስቶራንት ይህ በስምንተኛ ደረጃ ላይ የሚገኘው የሀገራችን የቅንጦት ሬስቶራንት እዚሁ አዲስ አበባ ቦሌ በሚሊየም አካባቢ የሚገኝ ሲሆን ጥራቱን የጠበቀና ዘመናዊ ምግቦችን በልዩ ጣዕም የሚያቀርብ የቅንጦት ሬስቶራንት ነው። በተጨማሪም ሬስቶራንቱ የተለያዩ ዓለም አቀፋዊ ምግቦችም በጥራት ይዘጋጅበታል። ሬስቶራንቱ በብዛት የሚታወቀው በጨጨብሳውና በፉል ምግቦቹ ነው። በዚህም ታዲያ ሬስቶራንቱ በባህላዊ ምግብ አዘገጃጀቱ ከሌሎች ሬስቶራንቶች እጅግ የተለየ መሆኑም ይነገርለታል። ሰባተኛ ዳሽን የኢትዮጵያ ባህላዊ ሬስቶራንት። ይህ የቅንጦት ሬስቶራንት አዲስ አበባ ካዛንቺስ አካባቢ በመለስ ፋውንዴሽን አካባቢ የሚገኝ የሀገራችን የቅንጦት ሬስቶራንት ነው። የስጋና የተለያዩ አትክልት ውጤት የሆኑትን የኢትዮጵያ ምግቦች በመስራት የሚታወቅ ሲሆን ፋስቲ ፉዶቹን በጣም ጣፋጭና የሚወደዱ መሆናቸውም ይነገርለታል። ከዚህ በተጨማሪ ምግቦቹ የኢትዮጵያን ባህል በጠበቀ መልኩ የሚዘጋጅበት ሲሆን እንዲሁም ደግሞ ቡና አፈላሉም የኢትዮጵያን የቡና ማፍላት ስነስ ስርዓትን የሚያሳይ ነው። በሬስቶራንቱ በተለይ ደግሞ ማታ ላይ የተለያዩ ሙዚቃዎችና ዳንሶችም የሚቀርብበት ሲሆን ይህ ደግሞ በተለየ ሁኔታ እንግዶችን ለማዝናናት የሚደረግ ነው። ሬስቶራንቱ ከ250 ብር ጀምሮ የሚያስከፍል መሆኑም ይነገርለታል። ስድስተኛ ሹሺ ሬስቶራንት ወድቀው ጥቅም ከሌላቸው ነገሮች ሪሳይክል ተደርጎ ከተሰሩ ማቴሪያሎች የተሰራው ይህ የቅንጦት ሬስቶራንት በመዲናችን አዲስ አበባ ከሚገኙ ቅንጡ ሬስቶራንቶች አንዱና ዋነኛው መሆኑም ይነገርለታል። ይህ ሬስቶራንት በብዛት የሚታወቀው በስጋዎቹና በአትክልት ምግቦቹ መሆኑም ይነገርለታል። በሬስቶራንቱ በብዛት የሚዘጋጁ ምግቦች የአሜሪካን ምግቦች ናቸው። ሬስቶራንቱ ለተጠቃሚዎች የሚያምር እና ለይታ የሚስብ ከመሆኑ በላይ በሚያማምሩ እጅግ ቅርሳ ቅርሶች የተሰራ መሆኑ ደግሞ ለእንግዶች ማራኪ እይታን የሚሰጥ ነው። ሬስቶራንቱ በብዛትም የውጭ ሀገር ዜጎች እንደሚያስተናግድም ይነገርለታል። አምስተኛ ዮድ አቢሲኒያ የኢትዮጵያ ባህላዊ ምግብ አዳራሽ። በዚህ ዝር አምስተኛ ደረጃ ላይ የምናገኘው መገኛውን ቦሌ መዳን ለም አካባቢ ያደረገው ዮድ አቢሲኒያ የኢትዮጵያ ባህላዊ ምግብ አዳራሽን ነው። ይህ የከተማችን ቅንጡ ሬስቶራንት የሀገራችን የተለያዩ ባህላዊ ምግቦችን እንዲሁም መጠጦችን በብዛት ያቀርባል። ታዲያም ይህ ዘመናዊ ሬስቶራንት ከምግብ አዘገጃጀቱ ጀምሮ ጥራቱን የጠበቀ ሲሆን ባህላዊ ሙዚቃዎችና ተወዛዋዦችም አሉት። ይህ ባህላዊ ሬስቶራንት ከ አምስት መቶ ብር ጀምሮ የሚያስከፍል ሲሆን እንዲሁም በሬስቶራንቱ ውስጥ የሀገራችን በተለያዩ አካባቢዎች ያሉ ባህላዊ ምግቦችም የሚቀርቡበት ነው። በተጨማሪም ደግሞ ጥራቱን የጠበቀ ቡና በቂ የሆነ የመኪና ፓርኪንግና የክሬዲት ካርድ አገልግሎትን የሚሰጥ ነው። አራተኛ ጋዜቦ ሬስቶራንት የከተማችን አራተኛው የቅንጦት ሬስቶራንት ጋዜቦ ሬስቶራንት ነው። ይህ እጅግ ዘመናዊ ሬስቶራንት መገኛውን ሂልተን ሆቴል ውስጥ ያደረገ ሲሆን በመዋኛ ገንዳውና በተለያዩ ጣፋጭ ምግቦቹ በብዛት የሚታወቅና የሚወደድ ምርጥ ሬስቶራንት ነው። እንዲሁም ሬስቶራንቱ የሚገርም ጣዕም ያላቸውን ቡናና ሻይም ያቀርባል። አዲያም፣ ይህን ጋዜቦ የሚል መጠሪያን የያዘው ሬስቶራንት የሚያቀርባቸው ምግቦች ዋጋቸው ተመጣጣኝ እንደሆነም ነው የሚነገረው። እንዲሁም ይህ ቅንጡ ሬስቶራንት የሙሉ ቀን የምግብ አገልግሎት የሚሰጥ ሲሆን በጾም ምግቦቹም ይታወቃል። ከምግብ አገልግሎቶቹን በተጨማሪ ተገልጋዮቹ ዘና የሚሉባቸው መዝናኛ ቦታዎችና የመዋኛ ገንዳን የያዘ የከተማችን ተጠቃሽ ሬስቶራንት ነው። ሶስተኛ ቤይቲ አልመንዲ ይህ የከተማችን ሶስተኛው ቅንጡ ሬስቶራንት መገኛው ከዩሊ ሆቴል ፊት ለፊት ነው። ይህ ሬስቶራንት ሙሉ በሙሉ የአረቢክ ሬስቶራንት ሲሆን በተለይም ደግሞ የመካከለኛው ምስራቅ ወይንም በአረብ ምግቦች የሚታወቅና የሚወደድ ቅንጡ ሬስቶራንት ነው። ታዲያም በዚህ ሬስቶራንት ውስጥ አብዛኛው የሚዘጋጁ ምግቦች ከሩዝ የሚሰሩ ሲሆን ዋጋቸውም ተመጣጣኝ የሆነ ማለትም ከ165 እስከ 9ሺ ብር ነው። ቤይቲ አልመንዲ ሬስቶራንት በመስተንግዶ እጅግ የተመዘገነ ሲሆን በቂ የሆነ የመኪና ማቆሚያንም ይዟል ተኛ ኦሪየንታል ሬስቶራንት። በመቀጠል በዚህ ዝር በሁለተኛ ደረጃ ላይ የምናገኘው የሀገራችን ቅንጡና ውድ ሬስቶራንት ኦሪየንታል ሬስቶራንት ነው። ኦሪየንታል ሬስቶራንት እጅግ ውድና ቅንጡ ሬስቶራንት ሲሆን በመስቀል አደባባይ አጠገብ በሚገኘው ሀያት ሬጀንሲ ሆቴል ውስጥ ይገኛል። በዚህ ሬስቶራንት በብዛት የኤዥያ ምግቦች የሚዘጋጅበት ሲሆን ከምግቦቹ ውስጥም ቲፎድ እና ግሪን ክራይ በሚባሉ ምግቦች ታዋቂ ነው። በተጨማሪም ሬስቶራንቱ በሚሰጠው የላቀ አገልግሎት የሚወደድና ተመራጭ ሲሆን ከ1500 ብር ጀምሮ እስከ 9000 የኢትዮጵያ ብር የሚያስከፍል። በተጨማሪም ይህ ሬስቶራንት እጅግ የሚማርኩና መንፈስን በሚያድሱ ቦታዎች የተሞላ ነው። አንደኛ ኪችን ሬስቶራንት በሀገራችን ኢትዮጵያ በአንደኛ ደረጃ ላይ የሚገኘው የቅንጦት ሬስቶራንት ኪችን ሬስቶራንት ነው። ይህ ሬስቶራንት በሀገራችን ኢትዮጵያ ብቻም ሳይሆን በአፍሪካም ተወዳዳሪ እንደሆነ ይነገርለታል። ሬስቶራንቱ በተለይ ማታ ላይ ለእይታ የሚያምር የአየር ጸባይ፣ ተስማሚና እጅግ ቅንጡ ሬስቶራንት ነው። ከስድስት መቶ ብር ጀምሮ የሚያስከፍለው ይህ የቅንጦት ሬስቶራንት የተሟላ አገልግሎትን የሚሰጥ ሲሆን ሬስቶራንቱ መቀመጫውን በመስቀል አደባባይ አካባቢ በሚገኘው ሀያት ሬጀንሲ ሆቴል ውስጥ ያደረገ ሲሆን ጣዕም ያላቸውን ዘመናዊ ምግቦችንና መጠጦችንም ያዘጋጃል። ይህ ሬስቶራንት ጥራት ባላቸው የአትክልት ምግቦቹን በይበልጥ የሚታወቅ ሲሆን በብዛትም የመካከለኛው ምስራቅ ጣዕምን የያዙ ምግቦችን የሚያቀርበው ይህ ሬስቶራንት ምግቦቹ በልዩ ጣዕማቸው የሚታወቅ ነው። ይህ ሬስቶራንት እንደምትመለከቱት እጅግ የሚያምርና የሚስብ ሬስቶራንት ሲሆን በውስጡም አንድ መቶ ሀያ አራት መቀመጫዎች እንዳሉትም ይነገርለታል። የዛሬው ዝግጅታችን ይህን ይመስል ነበር። ባደረስናችሁ መረጃ እንደ ተደሰታችሁበት ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ቸርቆዩን